እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ሰላም ጠና ስጥልኝ። የጠበቃ ሱፊ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? አርቲስት ገነት ንጋቱና ፕሮፌሰር ሙልጌታ ጀዋሬ ለ14 ዓመታት ያህል በፍች ተለያይተው ትናንት በፋሲካ በዓል ዕለት ድጋሚ መገባታቸው መነጋገሪያ ሆኗል። አርቲስት ገነት ንጋቱና ፕሮፌሰር ሙልጌታ ጀዋሬ ከ14 ዓመታት በፊት ጋብቻቸውን ያፈረሱት በፍርድ ቤት ውሳኔ ነበረ። ታዲያ ተጋቢዎች ትዳራቸውን በፍርድ ቤት አፍርሰው ድጋሚ መጋባት ይችላሉ ወይ? ህጉ ምን ይላል? በህጉ ባልና ሚስት ሆነው ለመቀጠል ድጋሚ መጋባትና የጋብቻ ምስክር ወረቀት መያዝ አለባቸው ወይስ ዝም ብለው አንድ ላይ መኖር ከጀመሩ ህጉ እንደተጋቡ ይቆጥራቸዋል? በአጠቃላይ የተፋቱ ባልና ሚስት ድጋሚ ታርቀው አብረው መኖር ካሰቡ በድጋሚ መጋባት አለባቸው ወይስ የለባቸውም የሚለውን ጉዳይ ለሌሎቻችሁም አስተማሪ የህግ ጉዳይ በመሆኑ ይህንን ፕሮግራም ሰርችላችኋለሁ። አብራችሁን እንድትቆዩና ይህንን ጠቃሚ የሆነ የህግ ምክርና ትንታኔ እንድትሰሙት እጋብዛችኋለሁ። ባልና ሚስት እንግዲህ አስቀድሞ የነበራቸውን የጋብቻ ግንኙነት በፍርድ ቤት ውሳኔ በፍቺ ካፈረሱ በኋላ ሐሳባቸውን ቢቀይሩና ታርቀው አብረው ለመኖር ቢያስቡ ድጋሚ አብረው ከመሆን የሚከለክል ህግ የለም። ነገር ግን ታርቀው ዝም ብለው አብረው ቢኖሩ ባልና ሚስት ተደርገው በህጉ አይቆጠሩም። ይሄ ልብ ልትሉ ይገባል። በድጋሚ ጋብቻ መፈጸም አለባቸው። ድሮም ተጋብተን አብረብ የምንኖር የነበረ ስለሆነ እንደዚሁም ልጆች የወለድን ስለሆነ መታረቅ ብቻ በቂ ነው፣ ይህም ብቻ ነው ማድረግ የሚጠበቅብን ብለው ሊሳሳቱና ስህተት ሊሰሩ አይገባም። በቤተሰብ ህጉ መሰረት ጋብቻ ከሚፈጸምባቸው ሶስት አይነት የጋብቻ መፈጸሚያ መንገዶች በመረጡት በአንዱ ጋብቻቸውን ድጋሚ መፈጸም ይገባቸዋል። ሶስቱ የጋብቻ መፈጸሚያ ስርዓቶችም በባህል ስርዓት መሰረት የሚፈጸም ጋብቻ፣ በሃይማኖት መሰረት የሚፈጸም ጋብቻ፣ በክብር መዝገብ ሹም ፊት የሚፈጸም ጋብቻ ይላቸዋል የቤተሰብ ሕጉ። አብረው ታርቀው እስከኖሩ ድረስ ድጋሚ መጋባት ለምን ያስፈልጋል? ጣጣ ማብዛቱስ ለምን አስፈለገ ልትሉ ትችላላችሁ የፕሮግራም ተከታታዮች። ነገር ግን በባልና ሚስት መካከል ህጋዊ ጋብቻ መኖሩና አለመኖሩ በተለይም ሁለቱ ጥንዶች አብረው በሚኖሩበት በዚህ ጊዜ ውስጥ በጋራ በሚያፈሩት ንብረት ላይ ትልቅ ተጽዕኖ አለው። በድጋሚ ጋብቻውን ሳይፈጽሙ ዝም ብለው ቢኖሩ ከመካከላቸው በአንዱ ስም ቤት ወይም ንብረት ቢያፈሩና ድጋሚ ጸብ ቢፈጠር፣ ሌላኛው አጋር የጋራ ንብረት ነው ብሎ መጠየቅ አይችልም። ምክንያቱም ድጋሚ ጋብቻውን ስላልፈጸሙ በህጉ የሚታወቅ የትዳር ግንኙነት ስለሌላቸው ህጉ አይደግፋቸውም ማለት ነው። ስለዚህ የተፋቱ ባልና ሚስት መታረቅ ከፈለጉ መታረቅ ይችላሉ። ነገር ግን ከሶስቱ የጋብቻ መፈጸሚያ ስርዓቶች በመረጡት በአንዱ ድጋሚ ካልተጋቡ ዝም ብለው መኖራቸው ባልና ሚስት አያደርጋቸውም። የፌዴሬሽን ምክር ቤት በሰኔ 25 ቀን 2016 በመዝገብ ቁጥር 804 ህዝብ ባር 16 ድጋሚ መጋባት እንዳለባቸው ውሳኔ ሰጥቷል። ይህ የፌዴሬሽን ምክር ቤት ወይም የህገ መንግስት አጣሪ ጉባኤ ውሳኔ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ አምስት በሰበር መዝገብ ቁጥር 2301 ሰጥቶት የነበረውንና ለአመታት ሲሰራበት የነበረውን ውሳኔ የሻረ ነው። ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ አምስት በሰበር መዝገብ ቁጥር 2301 ሰጥቶት የነበረውና በፌዴሬሽን ምክር ቤት 2016 ላይ የተሻረው ውሳኔ ባልና ሚስት ፍቺ ከፈጸሙ በኋላ በድጋሚ መታረቅ ከፈለጉ ታርቀው አብረው ከኖሩና በፊት የነበረውን ግንኙነታቸውን ካስቀጠሉ ጋብቻቸውን እንደቀጠሉ ይቆጠራል ባልና ሚስት ናቸው የሚል የነበረ ሲሆን ድጋሚ መጋባትን ግዴታ አላደረገም ነበረ። ወደ አርቲስት ገነት ንጋቱና ፕሮፌሰር ሙልጌታ ጀዋሪ ጉዳይ ስንመለስ በተለያዩ ማህበራዊ ሚዲያዎች ላይ ዩቲዩብ ቻናላቸው ላይ ሌሎች ዩቲዩብ ቻናሎችም ላይ እንዳያችሁት የሁለቱም ቤተሰቦች ጥሪ የተደረገላቸው እንግዳዎች ጓደኞቻቸውና ወዳጆቻቸው በተገኙበት በድጋሚ የተጋቡ መሆኑን ሲገለጽ አይተናል ተመልክተናል። ይህ ደግሞ በቤተሰብ ሕጉ ከተቀመጡት የጋብቻ መፈጸሚያ ስርዓቶች ውስጥ በባህል መሰረት የተፈጸመ ጋብቻ አድርገን ልንወስደው እንችላለን። በተጨማሪ ግን ሁለቱ ተጋቢዎች አርቲስት ገነት ንጋቱና ፕሮፌሰር ሙልጌታ ጀዋሬ የተደረገ ግንኙነታቸውን የበለጠ በሰነድ የተደገፈ ለማድረግ በወሳኝ ኩነት ወይም በሲቪል ምዝገባ አገልግሎት ቢያስመዘግቡና የጋብቻ ምስክር ወረቀት ቢወስዱ ተመራጭ ነው። የተከበራችሁ ፕሮግራሚ ተከታታዮች፣ ክቡራንና ክቡራን የፕሮግራሚ ተከታታዮች በአርቲስት ገነት ንጋቱና ፕሮፌሰር ሙልጌታ ጀዋሬ ድጋሚ መጣመር ምክንያት በማድረግ ለሌሎቻችሁም ይጠቅማል በሚል ነው እንግዲህ ይህንን የህግ ምክርና ትንታኔ ያቀረብኩላቸው። ምክንያቱም ባለትዳሮች እንግዲህ በፍርድ ቤት ውሳኔ ተፋቱ ማለት ሁልጊዜም ሳይታረቁ ዘላለም አለም ተጣልተው ይኖራሉ ማለት አይደለም። በድጋሚ እንግዲህ ሊጋቡ፣ አብረው ሊኖሩ፣ ሊታረቁ ይችላሉ። በዛን ጊዜ ድጋሚ ጋብቻ ካልፈጸሙ በስተቀር ባልና ሚስትንም ማለት አይችሉም። ብዙ ሰዎች ባለማወቅ አብረው ይኖሩና በድጋሚ በትዳር ግንኙነታቸው ውስጥ ደግሞ አብረው ሲኖሩ ማለት ነው ታርቀው ብዙ ንብረቶችን ብዙ ሀብቶችን ያፈራሉ። ድጋሚ ሊጣሉ ይችላሉ። በዚያን ጊዜ ብዙ ምስቅልቅል ነው እንግዲህ የሚፈጠረው። በተለይም የንብረቶቹ ስም በአብዛኞቹ ወይም ሙሉ በሙሉ በሌላ የትዳር አጋር ስም በሌላኛው ስም ከሆኑ በኋላ ላይ ማጣፊያው ነው የሚያጥራቸው እና ከፍተኛ ጥንቃቄ ሊደረግ ይገባል። ድጋሚ ካልተጋባችሁ የትዳር ግንኙነት የጋብቻ ግንኙነት እንደሌላቸው አውቃችሁ ድጋሚ ጋብቻውን በህጉ አግባብ ማድረግ አለባችሁ። ይህንን መርሳት የለባችሁ። መታረቁን ብቻ ሳይሆን ማየት ያለባችሁ ከታረቃችሁም በኋላ ልክ በፊት እንደተፈራረማችሁት እንደተጋባችሁት የጋብቻ ማስረጃ እንደያዛችሁት ሁሉ አሁንም መያዛችሁን አትርሱ። ድና የተከበራችሁ የፕሮግራሚ ተታታዮች እንግዲህ አርቲስት ገነት ንጋቱና በፕሮፌሰር ሙልጌታ ጀዋሬ በጣም በሚዲያ መነጋገሪያ ነበሩ። ከተጣሉ በኋላ እንደ ወንድምና እንደ እህት በሚያሳዩት ባህሪ ወይም ጸባይ የብዙዎች መነጋገሪያ ነበሩ። አንዳንዶች ይህንን በጣም ሲያመሰግኑት ለሌሎችም ትምህርት ይሆናል፣ ሰው ትዳር ፈረሰ ማለት ወይም ደግሞ ሰው በተፋታ ማለት በጠላትነት መታየት የለበትም፣ እህትና ወንድም ሆኖ መቀጠል ይቻላል፣ ልጆችን ደስተኛ ማድረግ ይቻላል እና የግዴታ መፋታት ማለት ጠላትነት አይደለም በሚል ሀሳባቸውን አብዛኛው ሰው ሲደግፍ፣ ሌሎች ደግሞ የነሱ የሚያሳዩት የነበረው ባህሪ ፍችን የሚያበረታታ ነው በሚል በሌላ ሳይድ ሲያዩት ነበረ። ምክንያቱም እንደዚህም መኖር ይቻላል በሚል ተጣማሪዎች ተሳስበውና ያሉትን ነገሮች አቻችለው መኖር ሲገባቸው ነገር ግን ሌላ ቀን ያው ብንፋታም በዚህ አይነት ግንኙነት ውስጥ መኖር እንችላለን፣ እንደ እህትና እንደ ወንድም መኖር እንችላለን በሚል ፍችን ያበረታታል በሚሉ ደግሞ የተወሰኑ ሰዎች ይህንን ትችት ማ በግንኙነታቸው ላይ ትችቶችን እንደዚሁ ሲያደርሱ ነበረ። እንግዲህ ለ24 ዓመት በትዳር ኖረዋል። ከዛ በኋላ 14 ዓመት ደግሞ ተለያይተው ኖረዋል። በትዳር ግንኙነታቸው ውስጥ አራት ልጆችን አፍርተዋል። እንግዲህ ከጊዜ በኋላ ደግሞ ለረጅም ጊዜ ብዙ ሰው ህልሙ ነበረ አብረው ታርቀው እንዲኖሩ፣ በተለይ ለልጆቻቸው ሲሉ እንደዚህ ከተዋደዱ እንደዚህ የሚተሳሰቡ ከሆነ ለምን አብረው ተጣምረው አይኖሩም በሚል ሀሳቡን ሲሰጥ ነበረ ብዙ ሰው። በትናንትና እንግዲህ ድጋሚ በመጋባታቸውም ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ በዙሪያቸው ያሉ የጥበብ ሰዎች ብቻ ሳይሆኑ መልካምን የሚፈልጉ ኢትዮጵያን በሙሉ ደስተኛ ሆነዋል። ስለዚህ በጣም ድጋሜ ድጋሚ መጋባታቸው ሁላችንንም የሚያስደስት ነው በእውነቱ ልጆቻቸውን የሚያስደስት ነው ሁሉንም ሰው ቀና አስተሳሰብ ጥሩ ልብ ቀና አእምሮ ያለውን ሰው ሁሉ የሚያስደስት ነው የፕሮግራም ተከታታዮች ለዛሬ እንግዲህ የአርቲስት ገነት ንጋቱንና የፕሮፌሰር ሙልጌታ ጀዋሬን ድጋሚ መጋባት አስመልክቶ ከህግ አንጻር ያለውን ጉዳይ ለሌሎቻችሁም ስለሚጠቅም ለእናንተ አቀርብኩላችሁ መልካም ጊዜ እንዲሆንላችሁ እመኛለሁ